ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆይታችኋል? እያልኩኝ ወደ እሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃችን ስናቀና ሰላም የናፈቀው መካከለኛው ምስራቅ ዛሬ ላይ በሁለት ጎራ ተከፍሎም አድሯል። በርካቶች ዘንድ እንዳይሆን ተብሎ የሚፈራው ጦርነት ዛሬ ማለዳ ተጀምረዋል። ያለምም ሕዝብ በአንድ አፍ የተፈራ ሆነ ብለዋል። ለኳሿ እስራኤል በውድቅት ለሊት በኢራን ላይ ከባድ ፍንዳታዎችን መክፈቷን አስታውቃለች። ኢራንም በይፋ መግለጫ የሰጠች ሲሆን ይፋዊ ጦርነት በእስራኤል ማወጇንም አስታውቃለች። ይህ ጦርነት ታዲያ ወዴት እንደሚወስደን ማሰብ በራሱ ከባድ ነው። ኢራን በበኩሏ ከዚህም ባሻገር የመልሶ ማጥቃት እርምጃ ለመውሰድ በዝግጅት ላይ መሆኗን ገልጻለች። ከባድ የሆነ ውጥረትም በመካከለኛው ምስራቅም ነግሷል። በዜና ዝግጅታችንም እስራኤል በኢራን ምን ያክል ከባድ ጥቃት ሰነዘረች፣ ጥቃቱን ተከትሎ ኢራን ምን አይነት አጸፋዊ ምላሽ ሰጣለዋለች እንዲሁም እስራኤል ምን ስትል አስተባበለች? አማካሪዋ አሜሪካስ ምን አይነት ምላሽ ሰጠች? የሚሉትን መረጃ በዝርዝር እናያለን። ክቡራን አድማጭ ተመልካቾቻችን ለእርስዎ ጠቃሚ መረጃ ይዘናል። እስከ ዜናችን ፍጻሜ አብራችን ቆዩ። ዘውትር አዳዲስ መሰል መረጃ እንዲደርሶ ቻናሉን ሳብስክራይብ በማድረግ እንዲሁም ቪዲዮ ላይክ ሼር በማድረግ የደውል ምልክቶ መጫ ነው እንዳይረሱ። በድጋሚ እስከ ዜናችን ፍጻሜ ድረስ አብራችን ቆዩ ስንል የአክብሮት ግብዣችን ነው። ቀዳሚ መረጃችን እስራኤል በኢራን ላይ ከፍተኛ ጥቃት ማድረሷ ተሰማ። ወደ ዝርዝሩ እንሻገር። እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦች ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይልም አስታወቀ። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሁሳይን ሳሚ መገደላቸውን የኢራን መገናኛ ብዙሃንም ዘግበዋል። ኢራንም አሜሪካ የእስራኤልን ጥቃት ደግፋለች ስትል የከሰሰች ሲሆን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ሀገራቸው እንዳልተሳተፈችም ተናግረዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በበኩላቸው ጥቃቶቹ እንደሚፈጸሙ እንደሚያውቁ ነገር ግን ሀገራቸው እንዳልተሳተፈችም ለፎክስ ኒውስም ገልጸዋል። ኢራን የኒውክሊየር መርሃ ግብሯን ለመቀነስ ከአሜሪካ ጋር የምታደርገውን ድርድር እንደምትቀጥልም ተስፋ እንዳላቸውም በድጋሚ ተናግረዋል። ኢራን የኒውክሊየር ቦምብ ሊኖራት አይገባም፣ እናም ወደ ድርድር ጠረጴዛው ለመመለስ ተስፋ እናደርጋለን ሲሉም ተናግረዋል። ኢራን ዓለም አቀፍ ማህበረሰብ እስራኤል የፈጸመችውን ጥቃት እንዲያወግዝም ጥሪ አቅርባለች። የኢራን የውጭ ጉዳይ ሚኒስተር ጥቃቱ የዓለምን ደህንነት ታይቶ ለማያውቅ ስጋትም አጋልጧልም ብለዋል። የእስራኤል ዋና አጋር አሜሪካ ለጥቃቱ መዘዝ ተጠያቂ እንደምትሆን ነው ሚኒስተሩ ያስጠነቀቀው። ጥቃቱን ተከትሎ የተባበሩት መንግስታት ድርጅትም ሁለቱም ወገኖች ከፍተኛ መቆጠብ እንዲያሳዩ ሲጠይቁ፣ አውስትራሊያ በበኩሏ በዚህ መልኩ ማገርሸቱ አስጊ ነውም ብላለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ እስራኤል በኢራን ኒውክሌር ይዞታዎች ላይ ያደረሰችውን ጥቃት አውግዘው ሁለቱም ወገኖች ቀጠናው ወደ ከፋ ጦርነት እንዳይገባ እንዲቆጠቡም ጥሪ አቅርበዋል። በተያያዘ መረጃ እስራኤል በኢራን ምን ያክል ጥቃት ፈጸመች? የሚለውን በዝርዝር እናያለን። የእስራኤል ጠቅላይ ሚኒስተር ቤንያሚን ኔታናሁን ሀገራቸው አርብ ማለዳ የፈጸመችው ጥቃት የኢራን ኒውክለርን መሰረት ልማትና የባላስቲክ ሚሳኤል ፋብሪካዎችን ለመጉዳት ያለመ ነውን ብለዋል። ጠቅላይ ሚኒስተሩ ራይዚንግ ላይን ኦፐሬሽን የሚያንሰራራ አንበሳ ዘመቻ ሲሉ በጠሩት ጥቃት የኢራን ከፍተኛ የጦር አዛዥና የኒውክሌር ሳይንቲስቶች ተገደሉ። የኢራን የመንግስት ሚዲያ በዘገበው መሰረት መገደላቸው ከተረጋገጡት መካከል የኢራን አብዮታዊ ዘብ ኃላፊና የሀገሪቱ ጦር ኢታማዦር ሹምም ይገኙበታል። የኢራን አብዮታዊ ዘብ አዛዥ ሁሴን ሳላሚ ምናልባትም በዚህ የእስራኤል ጥቃት ከተገደሉ ከፍተኛ አዛዦች መካከል ዋነኛው ሳይሆኑ አይቀርምም ተብሏል። ሁሴን የአብዮታዊ ዘብን የተቀላቀሉት የኢራን ኢራቅ ጦርነት መፈንዳቱን ተከትሎ በአውሮፓያኑ በ1980 ነው። በወታደራዊ ማረክ ከፍ እያሉ ሲመጡም በአሜሪካና በምዕራባውያን ሀገሮች ላይ በሚናገሩት ጠንካራ ትርክቶችም ዝናና ተረፉ። በኢራን ኒውክሌር ና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥታው ምክር ቤት ና አሜሪካ ከአውሮፓያኑ 2000 ጀምሮ በአላፊው ላይ ማዕቀብም ጥለውባቸዋል። ኢራን 300 ድሮኖችንና ሚሳኤሎችን ያሳተፈ የመጀመሪያውን የቀጥታ ጥቃት በእስራኤል ላይ ስትፈጽም እሳቸው የአብዮታዊ ዘብ አላፊም ነበሩ። በቅርብ ቀናት ወዲህ ከእስራኤል ጋር ያለውን ውጥረት መጋጋሉን ተከትሎ ሆሴይን ሀገራቸውን ለማንኛውም ሁኔታ ክስተትና አጋጣሚዎች ዝግጁ መሆኗን ሀሙስ እለትም ተናግረውም ነበር። የሀገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊትን ለመደገፍ በሚል ከአርባ ዓመታት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብ ዘውትር በምዕራባውያን ስሙ የሚነሳው የሀገሪቱ ጦር ክፍል ተጠቃሽም ነው። የኢራን አቤታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። የኢራን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይኸው ኃይል ነው። የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም መሀመድ በዚህ ጥቃት ከተገደሉት መካከል አንዱ ናቸው። ጠቅላይ ኤታ ማዦር ሹም በአውሮፓውያኑ 1980 አብዮታዊ ዘብን የተቀላቀሉ ሲሆን በሀገሪቱ ከፍተኛ ወታደራዊ መሪዎች አንዱም ናቸው። የሀገሪቱ የአውቶሞቲክ ኢነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስት ሌላኛው በዚህ ጥቃት የተገደሉ ናቸው። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ በ2010 በትራን ጎዳና ላይ ከተቃጣባቸው ግድያ ሙከራ ተርፈውም ነበር። ሌላኛው በዚህ ጥቃት የተገደሉት የኒውክሌር ሳይንቲስትና በቴራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዚዳንት መህዲ ቴራንቺ ናቸው። እስራኤል በዚህ ጥቃት የገደለቻቸው ስድስት የኒኩሌር ሳይንቲስቶች መሆናቸውን ኢራንም ገልጻለች። በተጨማሪም ሞታል ቢዛዴ የተሰኘ የኒኩሌር ሳይንቲስት መገደሉም ተገልጿል። በተጨማሪም የኢራን ጦር ምክትል አዛዥና የካትማ አልአምቢያ የተሰኘው ማዕከላዊና መስሪያ ቤት ኃላፊ ጎላማሊ ራሺድም ተገድለዋል። እስራኤል ኢላማ ያደረግኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙኃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉት መካከል ህጻናትን ጨምሮ ሰላማዊ ዜጎች መገደላቸውንም ዘግበዋል እስራኤል በዚህ ጥቃት ከመታቻቸው መካከል በናታንዝ በተሰኘው ከተማ የሚገኘው የኢራን ዋነኛ የዩራኒየም ማበልጸጊያ ማዕከል አንዱ ነው ማዕከሉ በተደጋጋሚ እንደተመታ የኢራን መንግስታዊ ቴሌቪዥንም ዘግበዋል ማዕከሉ ከመሬት ስር በሜትሮች ርቀት የሚገኝ ሲሆን የእስራኤል ጥቃት ምን ያህል ጥቃት እንደነበረው እስካሁን ግልጽም አይደለም። ከዚህም በተጨማሪ ቴህራን እና በአካባቢው ያሉ ወታደራዊ ስፍራዎች፣ ታብራዝ በተሰኘው ከተማ የሚገኝ የኒውክሌር የምርምር ማዕከል እና በሁለት የጦር ስፍራዎች ፍንዳታም ተሰምተዋል። ከቴህራን በስተደቡብ የምትገኘው የኢስፋን ከተማ፣ በስተደቡብ ምዕራብ የምትገኘው የአሪክ ከተማ እንዲሁም በስተምዕራብ የምትገኘው የካርማንሻ ከተማ ጥቃትም ተፈጽሞባቸዋል። የኢራን ታላቁ መንፈሳዊ መሪ አሊ ጥቃቱን ተከትሎ እስራኤል መራራና የከፋ ህመም ዕጣ እንደሚያጋጥማትም አስጠንቅቀዋል። በአምላክ ፍቃድ እንዲሁም በእስላሚክ ሪፐብሊክ ጦር ኃይሎች ኃይል እጅ እስራኤል ቅጣት ሳይፈጸምባት አይቀርምም ብለዋል። ክብራን አድማጭ ተመልካቾቻችን ለሳቱ ይዘን የቀረብንላችሁ መረጃዎቻችን በዚህ ተጠናቀቀ። በቀጣይ በሌላ መረጃ እስክን እገናኝ ድረስ በያላችሁበት ጤና ይስጥልን።